ሰባ አምስት ነብሳት ነበሩ ይላል። ሲወጣ የያዕቆብ ልጆቹን ይዞ ወደ ስራኤ ወደ ግብፅ ሲሸሽ በረሃብ ምክንያት ወደ ዮሴፍ ሲሄድ ሰባ ሰው ነው፣ ግን እዚህ ጋር ሰባ አምስት ተብሏል። ሰባ የሚለው የት ነው ያለው? ዘፍጥረት ላይ ዘፍጥረት፣ ኦሪት ዘጸአት አንድ አምስትን ክፈተው። ዘፍጥረትም ላይ አለ፣ ግን ኦሪት ዘጸአት አንድ አምስትን መጀመሪያ ይኸው። አንድ አምስት ላይ ስንት ይላል? ሰባ ነብሶች ነበሩ ይላል። ሰባ ናቸው። እዚ ጋ ሰባ ትክክለኛው ይሄ ነው። ሰባ ነበሩ ሲወጡ ማለት ነው። ኦኬ አሁን ወደ እንትን ተመለስ፣ ወደዛ ወደ ሐዋርያ ስራ ሰባት አስራ አራት ተመለስ እና አስራ ስድስትን ደግሞ አንብበው። አሁን እዚህ ጋ ነው በጣም ችግር የሚፈጠረው። ሁለት ነገር ነው፣ እዚህ በአንድ ላይ ነው የተሳሳተው ከዛ 14 ላይ ስንት ናቸው አለ? ሰባ አምስት አለ። ከዛ ወረደና 16 ላይ ወደ ሴኬም አፍልሰው ያው ወርደው ለማለት ነው። አብርሃም ከሴኬም አባት ከኤሞር ልጅ በብር በገዛው መቃብር ቀበሩት ይላል። መቃብሩ የተገዛው ከማን ነው? ከኤሞር ልጆች ነው። እዚህ ጋር የሚናገረው ይሄው ክፍል ተመሳሳይ ኦሪት ዘፍጥረት 50 ኦሪዘ ፍጥረት ሀምሳ ቁጥር ሀያ ሁለት መጨረሻው ላይ ኦሪዘ ፍጥረት ሀምሳ ላይ አሁን እዚህ ጋር ያለውና እዛኛው ጋር ያለው በጣም በጣም ትልቅ ችግር ስላለ ነው። እስራኤሎች በዘር የሚቆጠር ሃይማኖት ነው ያላቸውና እስጢፋኖስን ለምን እንደመቱት እንትልላችሁ ነው ላሳያችሁ ነው። አሁን ሀያ ሁለት ኦሪዘ ፍጥረት ምዕራፍ ሀምሳ ከቁጥር ሀያ ሁለት መጨረሻው እሱ አደለም ኦሪዘ ፍጥረት ሀምሳ ልክ ነው። ኦኬ ኦሪዘ ፍጥረት ምዕራፍ ሀምሳ ቁጥር ሀያ ሁለት ዮሴፍም በግብፅ ተቀምጦ አሁን ከዚህ በታች ያለው ራሱ። ኦኬ ዮሴፍም በግብፅ ተቀምጦ እርሱና የአባቱ ቤተሰብ ትውልድ ነበሩ። ኦኬ ከዛ ሁላችሁም ታብታባ አድርጉ፣ ጥቅሱ እስከሚወጣላቸው ድረስ። ባረከ እዛው ፊ ኢብራሂም ተመልሳለሁ። ወይም በቃ እሺ አለ። ካሜራ መፍትሄ ትችላለህ እንዴ? ካሜራ ኢምራ ማን ነው? ችግር የለም አንድ ጨርስና ነው እንዴት ናችሁ? ዞ ወንድሞችፎስስም እንዴት ነ ናችሁ? ኤምሮ እነ ኤብሮ ሰላም ወንድሜ ማህመድ፣ ሌሎችም አላህ ይጠብቃችሁ ያረብ። ማሻላህ አለይኩም ኢብሮ፣ እንት ሳሚም ኦዲተር አንስተዋል። አረ ቆይ ለአንሳው፣ ቢስሚላህ አንሳው፣ አንሳው በነገራችን ላይ ከሁለት ሺህ አስር ጀምሮ ነው የማውቀው እና እንደ ሙስታዝ ያህያ ብኖ ነው በጣም ነበር የሚይዘው እና የሆነ ታጥፎ የሚሄዳት ነገር በጣም ቶፕ ነው አካሄዱ። በጣም ነው የማውቀው በዚህ ባህሪው ማለት ነው። እና አልተሰማኝም፣ ወዘተ ነው የሚል ያለውን ነገር አመቶ ወደፍቶ ይሄዳል። እዛ በኋላ ሸራ ልብሶ ነው የሚወጣ ተብሎ ነው መውጫ የሚቆርጥ እና ለወደፊቱ ያዘው በደንብ በደንብ አስር ያዘው እና ከዚህ በኋላማ ተማሪ እኮ ነው። ከዚህ በኋላ ይማራል መጥቶ ሲጀመር፣ አሁላክማ ውይይትም አልደረሰም ለአቅመው ይተ የሆነ ያለው ነገር ነው የሚወጣ ልኩን እናሳየው ብዬ ነው እንጂ ከሱ ጋር የመወያየትም አቅሙ የለው አለው ብለን አናምን። በጣም ፎከረ ፎክሮ ፖለቲካ ለመስራት ፈለገ። እንደዚህ ነው ፖለቲካ በሰራው እጅ ራሱ ላይ ሰርቶ ሄደ። አዎ፣ ከዚህ በኋላ ምን እንትለዋለ መሰለ? ተማር በለው። ምን አልኩህ? መምህር ይዞ ይመጣል። መምህር ይዞ ይመጣል። አዎ፣ እዚህ በኋላ መምህር ይዞ ይመጣል። እዛ በግሪክ መሐመድ አለ ይጠብቀ ረብ ነው ኢንሻላ፣ ሰግጀ መለሳለሁ። ያ እስቲ ኢምራን ሰባ ዘፍጥረት ሀምሳ አስራ ሶስት አስራ ሶስት ረጅም ጊዜ ላይ ነው መሰለኝ። ዘፍጥረት ሀምሳ አስራ ሶስት አካባቢ መሰለኝ። ያ ልጆቹም ወደ ከናን ምድር ተጓዙ። እርሱም አብርሃም ለመቃብር ርስት ከኬጥያዊው ከኤፍሮን ከኤፍሮን ነው የገዛው ነው የሚለው ከእርሻ ጋር የገዛበት ዋሻ ውስጥ እዛ ዋሻ ናት ይላል። ይሄ ዋሻ ቦታው ከማን ነው የገዛው ከኬጥያዊው ኬጥያዊው ኤፍሮን ይባላል። ባጭሩ ኤፍሮን ነው የሚባለው ኤፍሮን ነው የሚባለው እንትን ሐዋርያ ስራ ላይ ግን ከማን ነው ገዛ የሚለው ከኤሞር ነው የሚለው ኤሞር እና ኤፍሮን እንግዲህ በሁለቱ መካከል ልዩነት አለ። ሰፊ ልዩነት ነው ያለው። አንደኛ የታሪክ ዝርዝር አጠራር ላይ ተሳሳተ። እንደገና ደግሞ ዓመተ ምሕረቶች ላይ ምንድድን ባለ ብዛት ቁጥሮች ላይ ዓመተ ምሕረት ብዙ ችግሮች አሉ። ግን የብዛት ቁጥር ሰባ ነበሩ ሲወጡ እስራኤላዊያኖች። ስጢፋኖስ ሰባ አምስት አለ። አንድ ስተት። ሁለተኛ ከኤፍሮን ነበር የተገዛው። እንትና ደግሞ ምን አለ? እስጢፋኖስ ከኤሞር አለ። ሌላ ቤተሰብ ጠራ። ስለዚህ በዚህ ምክንያት አይሁዶች ሊወግሩትም እንትን አሉበት ማለት ነው። የታሪክ መዛባት፣ አገላለጽ ስህተት። ይህ ግልጽ የሆነ ስህተት ነው። ያው አስቡት እንግዲህ ብሉይ ኪዳን አዲስ ጋር እንደዚህ የሚጠረሱ ከሆነ እንዴት ነው ያምለቀ ሊባል የሚችል? አሁን ጉዳይ ዲያ ያሳየን፣ በዚህ የጋራ ፖይንት ነው። አስቡት የተቀበለበትን ቦታ ይቅርና ከአንድ ቦታ ሁለት ጊዜ የተጋጩት እና አንድ ቦታ ላይ ሁለት ጊዜ መጋጨት ታሪክን በትክክል እንደማይዘግቡ ነው እያሳየን ያለው። መቼም ሁለቱም ትክክል አይሆንም። ከሁለት አንዱ ነው የሚሆን። ስለዚህ ትክክለኛው ብሉ ኪዳን ወይ ሳድስ ኪዳን መረጡ እናንተ። ጉዳይዲያ ሀሳብ ካለ ጨምረህ በትናንሽ ያለ ከሌለ ደግሞ እናሰላም ለሁለት መሀመድ ብይ፣ መሀመድ ብለህ ጥረኝ። ሰላም ሊ እኔ እኮ እኮ ነው ወላሂ በጣም እንደማደርግ አስጨነቀኝ። ማሚዬ ሀቢቢ አላህ ይጠብቀ፣ ወንድማችን ኮሜንት እራሱ ሁሉም ኮሜንት ላይ እራሱ ደስ ብታዪው፣ ሁሉም ብታዪው ኮሜንት ላይ ማን ብለህ ጥረኝ አልኩህ ማንብላ ጥራኛ ኮ ሁሉ ሰው አላህ በአንተ ክብራቸውን ይጠብቅልን። ላኢላሃ ኢለላህ ወላ ይምሩ አይገርምም። በእኛ ኮ አይደለም ከእነሱ መጥቶ አላህ ክብራቸውን በእሱ በራሱ ጠበቀው። አቡ ጀዛ ከላህ አላህ በጀነት ያበስር ወንድማችን ማሚ ተመከት ው ኮሜንቱ በሙሉ ራሱ እንዴት እንደሞሉት ያው ስሜ ማናልኩ ስሜ ማናልኩ ማንብለ ጥራኛልኩ ስሜ ማናልኩ ያ አላህ ላችሁንም እንግዲህ ክርስቲያኖች ወደዚህ ወደ ውድና በቃ ጥርት ወደ አላህ ሃይማኖት እንድትመጡ ነው እዚህ ጋር ያሉ ልጆች የሚለፉት። እና ብቻ ልባችሁን አላህ ይክፈትላችሁ፣ ሞር ልባችሁን ይክፈትላችሁ። ከዚህ ወገንተኝነት፣ ስሜታዊነት ከዚህ ወጣችሁ። በተለይ በጣም ከባዱ ነገር እሱ ነው፣ ወገንተኝነት መሆን፣ ሰዎችን በግሩፕ መከተል ከፈጣሪ ቃል ይልቅ የሰዎችን ይሄ አማሬ የተቆለጳጰሰ ንግግር በመስማት ዝም ብሎ እንደ እንስሳ መነዳት፣ ከዚህ ወጣችሁ ፈጣሪን እውነትን ወደ መፈለግ አድጋችሁ ወደ አንዱ አምላክ ወደ ፈጣሪ የምትጠጉበት ያድርግላችሁ። በተለይ በተለይ እና ሙስሊሞችም እንግዲህ አላህ ሁላችንን የሚያጽናን በእምነታችን ልባችንን የጸና ያደርግልን። ክርስቲያኖችን በቻልነው መንገድ ለማስተማር እሞክራለን በፍቅር ሰላማዊ መንገድ እጅግ ብዙ እንደውም ያው በጣም በጣም በደንብ እያስተማሩ ነው ያሉ። እዚህ ቲክቶክ ላይ ብዙ የሙስሊም አቃቤ እቅበተ እምነት የሚሰሩ ልጆች አሉና፣ ሁሉንም በጣም ትልቅ አክብሮት ይገባቸዋል። እና እንግዲህ አላህ ይጨምርላችሁ፣ ቀጥሉ። እንግዲህ አይ ጀዛከላ ወንድሜ ይሻላ ኔ እንግዲህ ከመጣት በፊት ዝም ብዬ አንድ ለትብላ አጠቃለሁ፣ ነው የዛሬውን ፖይንት ተቀጠላላቸው። ወንድም ኢብራሂም ተዘጋጅ ተረከበኛለ እንሻላ። ያው ዛሬ ያየው ምድነ ወንድሞቻችን፣ እንዲሁም ክርስቲያን ወገኖቻችን በጣም ገራሚ ውይይት ነበረ ወንድም ኢብራሂም ያካሄደው። ርእሱም ደግሞ መጽሐፍ ቅዱስ ወይስ ቁርአን የሚል ነው። ቁርአን ላይ ቁርአናችን ምን ያክል ጠንካራ እንደሆነ እና ምን ያክል አስተማማኝ ቁርአን እንዳለን እንዲሁ ሙሉ የአምላክ ቃል እንደሆነ አይተናል። በተዘዋይደው መጽሐፍ ቅዱስ ማን ጻፈው፣ እንዴት መጣ የሚለውን ነገር ደግሞ ለማየት ሞክረናል። እዚህ ጋር ለራቸው የሚፈለገው ምንድን ነው? አብዛኛው መጽሐፍ ቅዱስ ብትመለከቱ ታሪክ ነው የሚያወራው ወይም ደግሞ ስለ ንጉሳት ብለ የሚያወራል አብዛኛው ቦታ ላይ እንዲሁም ደግሞ መዝሙርም አለ፣ የትንቢት መጽሐፎችም አሉ። ግን የሚገርመው ፓርት መሰላችሁ እግዚአብሔር ይህ ሁላ ነገር ሲያወራ ወላህታ ከሱም አልፎ ስለ እርሾ ሲያወራ እግዚአብሔር ስለ እርሾ ያወራል። ዘጸአትን ተመልከቱ። ሰባት ቀን በቤታችሁ እርሾ አገኘ። ስለ እርሾ ያወራል። ስለ እርሾ እያወራ እግዚአብሔር ግን አንድ ቦታ እንኳን ተሳስቶ ስለ ስላሴ አላወራም። አሰባችሁታል? መጽሐፍ ቅዱስ አብዛኛው ስለ እርሾ ሀያ ጊዜ ሀያ ጊዜ ስለ እርሾ ያወራል። እግዚአብሔር ግን ተሳስቶ አንድ ጊዜ እንኳን ስለ ስላሴ አላወራም። ስለ ራሱ አላወራም። በእነሱ አስተሳሰብ ማለት ነው። እና አስቡት አሁን ቁራን ላይ ብትመጡ ተውሂድ የሚለው በጣም ብዙ ቦታ ሲጀምር ቁራን የመጣ እራሱ ለዛ ነው። ኢላ ኩም ላ አምላካቸው አንድ ነው፣ አላህ ነው። አላህ አላ ቁርናችን መጽሐፍ ቅዱስ ላይ ግን አንድ ጊዜ እንኳን ተሳስቶ፣ በስህተት እንኳን አንድ ጊዜ ስለ እርሱ ያወራው አምላክ ስለ ስላሴ አላወራም። ይሄ ራሱ በጣም ምንክል ደካማ መጽሐፍ እንደሆነ እንገነዘባለን። ክርስቲያን ወገኖቻችን ለምን ስለ አምላካቸው ስለ እርሱ ያወራል? ለምን ስለ ራሱ አልተናገረም? የመጀመሪያ ሀሳብ። ሁለተኛው ሀሳብ ደግሞ የማነሳላቸው ምንድን ነው እግዚአብሔር አሁንም የሚያሯቸው ነገሮች አሉ። ባለፈው ያየ ናቸው ማለት ነው የሚያሯቸው ነገሮች አሉ። ስለምንያ ስል ተመከቱ ምሳሌ መጽሐፍ ቅዱስ ላይ ትንቢተ ሕዝቅኤል እንደዚህ ይላል፣ ምኖቱኗን ገለጠች ሐፍረተ ስጋዋን አሳየች፣ ነፍሴን ከእህቷ ጋር እንደተለየች እንዲሁ ከእርሷ ጋር ተለየ ካለ በኋላ ተመከቱ ስጋቸው እንደ አህያ ስጋቸው፣ ብልታቸው ብልታቸው እንደ አህያ የሆነ ዘራቸው እንደ ፈረሶች ዘር የሆነ እነዚያን ምልመሎች በፍቅር ተከተለቻቸዋለ። ቃል በቃል አሳጋቸው ሕዝቅኤል ሀያ ሶስት ቃል በቃል አሳቢያቸው ብልት የሚለውን ቃል ማለት ነው። ሕዝቅኤል 23 18 ሕዝቅኤል 23 18 ያ ተመልከቱ። ጨምር እንዳይመስላችሁ ማለት ነው። ያ ብልቶቻቸው እንደ አህያ ዘራቸው እንደ አለሌ ፈረስ ሲሆነ በፍሶት የሚቃጥሩች ተከተል ይችላል። እግዚአብሔር ያወራል። ካደችን ለምን ካደችን ሲባል ብልቶቻቸው ትልቆች ተከተለ እያወራል አምላክ። እንዲ ብሎ እንደዚህ አወራ ነው። ጠየቃችን ክርስቲያን ወገኖቻችን፣ አንድ መጽሐፍ እንደዚህ እያወራ ስለ አህያ ብልት እያወራ ይከብዳ በጣም ኮ አደለ እና እባካችሁ መጽሐፋችሁን ለዩ። ለምን መጽሐፍ የእምነት መመስረቻ ነው። ኦኬ እስልምናችን የምንመራው በቁርአን ነው። እኛ ሱ የምንመራው ቁርአን ነው። ሲም ሁሉም ያጠቃለለት አንድ መጽሐፍ ሙሉ ለሙሉ የአምላክ ቃል ነው። ግን ወደ እናንተ መጽሐፍ ስንመጣ አብዛኛው ጊዜ የምናገኘው ደብዳቤ ነው። ምሳሌ ተመክሮ እዚህ ጋር ደብዳቤ በግልጽ ደብዳቤ። በግልጽ ደብዳቤ ቅድም አሳይቷችኋል ወንድሜ፣ በግልጽ ደብዳቤ ጓደኛዬ ስመጣ ጃኬት ያምጣልኛል በግልጽ ሊያወራ እና ክርስቲያን ወገኖቻችን እንደዛ አይነት መጽሐፍ እንዴ ብሎ አምላቃ ሊባል ይችላል ነው። ጀዛኩሙላሁ ከል ደዛ ሁላችሁንም ወንድም ኢብራሂም በጣም አክሮ ተሆናል። እንዲሁም ወን